በል እያልሁ ዛሬም እንግዲህ የቀጠለ ፅናት ድራማን ይዤላችሁ መጥቻለሁ። እስከ ቪዲዮ ናሆሜ ጓደኞቹን ሰብሰብ አድርጎ ስለምሩ እያወራም ነበረ። በዛን ሰዓት ምንድን ነው ብለው ጥያቄ ቢጠይቁትም አዎ ባለቤቴ እኮ ለማርገዝ ሞክራ እኔን ምንም ሳታማክር ለማርገዝ ሞክራለች እያለም ሲጠይቃቸው ነበር። እንግዲህ አንተ ልጁን ጠልተኸው ነው ወይስ እንዴት ነው በማለትም ቅዱስ የጠይቆ ነበረ። ኪራም ማፈፋ አድርጎ ልጅቷ አሁን ለመውለድ ዝግጁ አይደለችም እያለም ስለ በሽታውም እያወራ ነበረ። ስለዚህ ቅዱስ የማፈፋ አድርጎ ቤተሰብ እኮ አትውለጅ እንደ በቅሎ አንድ ሴት ተጋብታ ካልወለደች ልክ እንደ በቅሎ ስለሚቆጥሩ፣ አንድ ሴት ባል ስታገባ ቤተሰቦቹን ጭምርት ነው የምታገባው። ስለዚህ የእነሱን ፍላጎት ለማሟላት ብላ ነው በማለት ይመልስለታል። እንግዲህ ና ሆሜም እኔ እኮ ከሷ መውለድ ጠልቻ አይደለም፣ ግን በቃ እንዴት ወደ ሞት የሚወስደውን ነገር ሰው እንደዚህ ያደርጋል? በማለትም ጠይቃቸዋል። እነሱም እንግዲህ ያላቸውን ሀሳብ አስቀምጠውለታል። አሁን ሂድና መጨናነቋ ጥሩ ስለማይሆን ይቅርታ ጠይቃትም በማለት ጠይቀውት ነበር። እሱማ ምን አማራጭ አለኝ ህጀ ይቅርታ ጠይቃታለሁ በማለትም ሲል ነበረ። አሁን ከነኪራቤት ቤት አለችልህ ሂድና ሰላም በላት፣ ወይም ደግሞ ይቅርታ ጠይቃት። ሴቶች በሰው መሀል ይቅርታ ሲጠየቁ ይወዳሉ በማለት ቅዱሴ መምክር ሀሳብ ሰጥቷል። ለሆም የምሽ በቃ ይሻላል። ቅዱሴም ደግሞ እኔ ቡና የምጠጣበት ሰዓት ስለደረሰ አንተም ይቅርታ ጠይቅ፣ እኔም ወደ ቡና ይልሂድ በማለትም ሄደዋል። ሰኒ እና ምሩ ራሷን እየዳሰሰች አሁን ፍቅሩ እንዴት ነው እንዴት እየሄደልሽ ነው? በማለትም ጠይቃት ነበር። ሰኒ ስለ ራሷ ገልጻለች። ክብሮን ሴትን ልጅ እንዴት መንከባከብ እንዳለበት ያውቃል፣ ብቻ ደስ ይላል አላቅም ምን ብዬ እንደምገልጽልሽ፣ ብቻ ደስ የሚል ስሜት ግን የሚያስፈራ እየተሰማኝ ነው ትላታለች። ግን በመሀልም የሆነ ጥያቄ ጠይቃት ነበር። የመጀመሪያ ጊዜ ናሆሚ ምን ሲልሽ ነበር? ምን አይነት ጥያቄ ያቀርብልሻል? በማለትም ኤክስፔሪንስ ለመውሰድ ሞክራለች። እንግዲህ እምሩም የሰው ልጅ ፍቅር የሚገልጽበት የተለያየ መንገድ አለው ትላለች። ናሆሚ ያቀረበልኝ እሱ ላይመቸው ይችላል፣ እንሱ ያቀረበልኝ ደግሞ ለእኔ ላይመቸኝ መቸኝ ይችላል። ስለዚህ የሰው ልጅ ፍቅር የሚገልጽበት ሁሉም ስለሚለያይ የሱን ብቻ ነው መከተል ያለብሽ ያልሽ ምክር ሃሳብ ተሰጣት ነበር። ጽናትና ህሌና ኩሽና ነበሩ እና ሁለታቸው እያወሩ ነው። ምን ስራ እየሰራሽ ነው? ምን ላግዝሽ? ብላ ህሌና ወደ ኩሽና መጣ ነበር። የኔወድሷን ወድሷን ከያስሽልኝ እኮ በቂ ነው። አንቺ የመጣሽበት የራሱ የሆነ ምክንያት አለው። አንቺ ባት መጭ ኑሮ ልጅቷንስ ማን ይዝልኛል? እኔንስና ንስና ደድማን ያረጋጋኝ ነበር በማለት ምስጋናዋን አቅርባለች። ህሌናም ግራ ገብቷታል። ሁሉንም ነገር እየሰማች ነበረ። አሁን ወደ ሳሎን ሄጅና ምሳን ብላ እያለቻት ነበር። እኔ ከሳሎን ከናንተ ጋር አልበላም በማለት መልሳላታለች። ዛሬ ሽምግልና አለኝ ሳሎን ከሰኒ ጋር ላስታርቃችሁ ፈልጋለሁ ትላታለች። እኔ ከሰኒ ጋር ይቅርብኝ አልበላምም፣ አልጠጣምም፣ አልታረቅም ስትላት ነበር። እንደዛ ካልሽማ ሽምግልና ይሄን እንደናቅሹ ነው የሚቆጠረው በማለትም ወደ ሳሎን ሄጅ ብለው ህሌናም የጽናት ምክር ሰምታ ወደ ሳሎን ሄዳ ምግብ በልተው ከጨረሱ በኋላ አሁን የተሰበሰብነው ለሽምግልና ነው መታረቅ አለባችሁ ብላ ጽናት ሀሳብ ታቀርባለች። አዎ እናንተ መታረቅ አለባችሁ። በእርግጥ የመጣሽበት መንገድ ጥሩ አይደለም፣ ግን ደግሞ አሁን ሁሉም ነገር ተቀርፎ ሁሉንም ነገር ረስተሽው የቤተሰባችን አንድ አካል እየሆንሽ ነው። ስለዚህ መታረቅ አለብሽ እያሉ ነበረ። ሰኒም አልፈልግም ከሷ ጋር ታረቅንን አልታረቅንን ምን ለውጥ ያመጣል? በማለት መልሳለች። ሌና ማፈፍ አድርጋ አንድ ሴተኛ ዳሪ ከሰው ጋር ታረቀች አልታረቀች ምን ዋይጋለው? እኔኮ ገለየን እንደምሸጥ የቤት ክራይ እንደምከፍል ሁሉም ነገር ረስችዋለሁ። ሰኒ ተባረኪ፣ ሁሉንም የረሳውት እንዳስታውስ አደረግሽ በማለት ወደ ትዝታ ውስጥ ገብታለች። እንግዲህ ሰኒ ማፈፍ አድርጋ እንደዛ ማረግም እንደዛ ማለት ፈልጊ አይደለም ግን በቃ እያለች ነበረ። ታዩ በቃ ሰኒ አትጨነቂ። በዛማልሽ በዚህ እምቻ እንዳስታውስ አድርገሽኛል በማለት ልብ የሚነካ ነገር ተነጋገረቻት። የመጣሽበት ነገር ጥሩ አይደለም ግን እንድታረቁ ፈልጋለሁ በማለት ሁለቱ እየተከራከሩ ነበረ። በዛ መሀል ነበር እንሄለና አለቀሰችው፣ አለቀሰች። እኔ ወደዚህ ህይወት የገባሁትኝ ወድጄ አይደለም ይሄት የመታመም ነው እያለች ነበረ። ቤተሰቦችም ገንዘቤን በልተው እኔን ዞር ብለው ያዩኝም ገንዘቤን፣ ይፈልጋሉ እኔን አይፈልጉኝም በማለት የውስጧን ሁላ አውርታቸዋለች። እንግዲህ ሰኔ እህት እንደዛ ማለት ፈልጌ አይደለም በማለት በቃ ሁሉንም ነገር ትቼ ይቅርታ አድርጌልሻለሁ ትላለች። ሰኔ ልቧ ተነክቷል። ሌና ስቅስቅ ብላ እያለቀሰች እኛንም አስለቅሳን ነበረ። ሁለታቸውም ደስ አላቸው። በቃ እንግዲህ መታረቃቸው የሚታወቀው እቅቅፍ ስትሉ ነው በማለት አስተቃቅፈዋቸውም ነበረ። በሌላ በኩል ቤቲ ደረጃ ላይ ቆጭ ብላ ደብዳቤ እየጻፈች ነው። ኪራዬ በፊት በፊት እኮ አትቆጣኝም ነበር፣ አሁን ግን በጣም እየተቆጣኸኝ ነው። አብረን እንብላ ያልከኝም አብረኸኝ አትበላም። ከዚህ ማንም አይፈልገኝም፣ ማንም ሁሉም ሰው ይቆጣኛል። በማለት ደብዳቤም እየጻፈች ነበረ። እናት የናፍቀሽኛልማ እየናፍቀሽኛል እያለች የደብዳቤ ማት እየጻፈች ነው። በእንባ የታጀበ ዓይኗን ሁሉን ነገር እያስታወሰች እየጻፈች ነው። እምሩና ናሆሜ ኩሽና ተገናኝተው ነበር። ሳሎን ሲሄድ ሲያጣት ኩሽና ናት በማለት እሱ ሄዶ ነበረ። ሁለቱ ተገናኝተው ነበር። ምን ሆነ ነው ስልክ ያላነሳህ? ስትለውም እንዳላስቀይምሽ ፈርቼ ነው የኔ ወድ፣ ወድሻለሁ። ሁለተኛ ግን እንደዚህ እንዳታደርግ ይላታል። ናሆሜ ማታ ስለተፈጠረው ነገር በጣም ይቅርታ እያላችሁም ነበር ይቅርታ ጠይቀዋለች። እሱም ወድሻለሁ፣ አፈቅርሻለሁ፣ እኔ እኮ አንቺን ማጣት ስለማልፈልግ ነው በማለት የፍቅራቸውን ሁለተኛ ግን እንደዚህ እንዳታደርግ በማለትም ታርቀዋል። ሁለታቸው እየተቃቀፉም ነበረ። በሌላ በኩል ህሌና ተኝታ ነበርና ከእንቅልፏ ስትነቃ እንግዲህ ያችኛዋ ልጅ የለችም። ቤቲ የቲዳ ነው ቤቲ ቤቲ እያለች ብትጠራም በውድቅት ለሊት ልጅቷ ተነስታ ምን እንደምታረግ አይታወቅም የለችም የቲዳ በማለት ተነስታም ነበር። ስታየው በግቢውም ክፍት ሁና አገኘችው። ከዚህ ጋር ምን ታረግ ያለች ምን ትሰሪ ያለች ስትላትም ስትላተም ከዚህ ጋር ሁለት ሰዎች መጥተው ዝም በይ እንዳትናገሪ እንዳትናገር ሲሉኝ ሽንቴም መጥቶ ሽንቴም መሽናት ተነስቼ ነበር በማለት ታብራራላታለች። ህሌናም ግራ ያገብቷት አሁን ላይ ል ባንቺ የተነሳ ለመጋኛ ልመታ ነው እያለች የበሩ ስር ቆማ በሩም ተዘግቶ በጩኸት ስታቷ አጥፈው ነበር። ሁለታቸው ብቻቸውን ሆነው ሌባ መቶ እየተሯሯጡም ነበረ። ብቻ አላቅም ደስ የማይል ስሜት ውስጥ ነበረች ህሌና። እኔ ምን ጉድ ነው ምን ጣጣ ነው እያለች ስታማርርም ነበረ። ህሌና እና ጽናት ኩሽና ነበሩና የሆነውን ነገር እያወራቻት ነበር። ኧረ ተይኝ እባክሽ እኔ እንቅልፍ ቅልፍ መቼ ተኝቼ ያችልሽ እኮ በውድቅ ለሊት ተነስታ በሩ ተከፍቶ አግኝተው። ምን ሆነው ነው ብዬ ስጠይቃት ሁለት ልጆች መጥተው ለማንም እንዳትናገሪ ብለዋል ብላ አለችኝ ብላ ሁሉን ነገር ነገረቻት። ጽናትም አፈፋ አድርጋ ይሄ ነገር እያስመሰለች መሆኑ እኔ መቼ ጠፈኝ እያለቻትም ነበር። እኔ እንጃጺ እኔ ምንም አውቀው ነገር የለኝም እያለች ህሊና ስታብራራላትም ነበር። ቤቲ ወደ ኪራ ክፍል አምርታ ነበረ። ጽናት ኩሽና እያወራች በነበረበት ሰዓት ሂዳ ካጠገቡ ተቀምጣ ልቀመጥ ወይስ ስልቁም እያለች ተራሷን ስታማክር ነበር። አይ ጽናት ካልጋሌ እንዳትወጭ ብላ ስለምትቆጠኝ ከዚህ ካተቀምጫ ልጠብቀው በማለትም ኪራዬ ኪራዬ በማለት እንቀስቅሰው ነበር። አቤት ካለ በኋላም ሰዓቱን አይቶ ለካ ሰዓቱ ረፍዷል ብሎ ሲነሳ፣ ቤቲ ካጠገቡ ተቀምጣለች። አንቺ ደግሞ ከዚህ ምን ታደርጊያለሽ ሲላት አንተን እኮ ቁርስ አብረን እንድንበላ እየጠበቅኩ ነው ትለዋለች። ሂጂና ከዛ ከዚህ ጋር ምን ታደርጊያለሽ እኔ ምን እንድሰጥሽ ነው የተቀመጥሽ ይላታል። ለንድና ብረን እንብላ ስትለውም እኔ መጣሁ ሄጂ። እውነትህን ነው ትመጣለ ትመጣለህ ስትለው እኔ በመስኮት አልወጣ ነገር እመጣለሁ በማለት እሷንም ሸኝቷታል። እሷም ወደ ኋላ ሄዳለች። ከሄደች በኋላም እኔ እኮ በመሀል ቤት ተሰቃየው በማለት ኪራም እያማረረም ነበር። ክብሮና ኪራ ሳሎን ላይ ነበሩና ክብሮን ቀድሞ ተቀምጦ ኪራ ከመጣ በኋላ እያወሩም ነበረ እንዴት ነህ ደህና ነህ ወይ? ከአንድ ቤት ተቀምጠን እኮ ተጠፋፋን በማለት ሰላምታ ጀምረዋል። አዎ እች ሰኒ የምትባል እኮ ወንድሜን ይዛብኝ ጠፋች በማለት ኪራ ይናገራል። እንግዲህ ለምን ወንድም ያልኸኝ፣ እንዴት ወንድም ያልኸይ? በማለት ክብሮን ተገርሟል። እንዴት ይህን ቀን ስጠብቀው ነበር እኮ ወንድም ብለህኝ እኮ አታቅም፣ ግን ወንድሜ የኔ ያልኸይ በማለት በመደጋገም ብሏል። እንዴት ወንድምነቱን ትፈልገው ነበር ወይ እንዴት ወንድሜ እኮ ከሆነ ብየ ስለማላቅ ነው በማለትም ጥያቄ ጠይቆታል። አዎ ይሄ ነገር አዲስ ነው። አንተን አገኘሁ ወንድሜ ያልኸኝ፣ ሰኒንም አገኘሁ በማለት በደስታ ውስጥ ይገኛል። ጽናትን መጣች። እንዴት ናችሁ ደህና ናችሁ ካለች በኋላ ጽናት ክብር ይክራቆ ወንድሜ ያለይ በማለት ይላታል። እና ምን ችግር አለው ምንድን ነው ትለዋለች። እኔኮ እንደዚህ ብሎ ስለማያቅ አዲስ ስሜት ተሰማኝ ደስ የሚል ስሜት አለው በማለትም ጠይቋት ነበር። እሷም ሳቀች፣ አልገረማትም ምክንያቱም ወንድምነቱን ስለምታውቅ ምንም አዲስ ነገር አልሆነባትም። እሱ ግን እንደዚህ ወንድሜ ተብሎ ስለማያውቅ አዲስ ነገር ስለሆነበት ብቻ ለጋሸ ልደውልለት በማለትም ተነስቶ ጋሸ ኪራኮ ወንድሜ ያላይ በማለትም ደውሎ እያወራው ነበር። ጋሸ ታውቃለህ ሂንቀን በጣም ስተባበቀው ነበር ኪራኮ ወንድሜ እንዲለኝ ብዙ ጥረት አድርጌያለሁ በማለትም ሲያወራው ነበር። እንግዲህ ህሌና መጣች። ክብሮን ምን ሆነ ነው ትለዋለች። ደስ ብለሃል? ትለዋለች። አዎ ደስ ብሎኛል ኪራ ወንድሜ ስላለህ ነው ደስ ያለ? ትለዋለች። አዎ እሱ እንደዚህ ብሎኝ ስለማያቅ ደስ ብሎኛል። ብቻ ሰምቻ አለው። ጆሮዬን ደግሞ አትስማ ማለት አልችልም በማለት ስታውረም ነበር። እሱም በጣም ደስ ብሎኛል፣ ደግሞ ከፍቅረኛ ጋርም ታርቀናል ትለዋለች። ደግሞ ፍቅረኛ መሆኗን ማነገርሽ? እያላትም ነበር ጽናት ስለ ቤት እያወራች ነበር ካጠገቧ ሂዳ፣ አንቺ ልጅ መሄጃሽን አዘጋጂ ኪራሲ መጣ ትወጫለች በማለት እንጠይቃታለች። ማታ ከነማን ጋር ነበርሽን ብላ ስጠይቃት ሁለት ሰዎች መጡ እያለች ታብራራላትም ነበር። እንግዲህ ጽናትም ያደረግሽብኝን መርዝ ያደረግሽብኝን ላስታውስሽ እያለች ምስትላት ነበር። ቤቲም አትጮሂብኝ፣ አትናገሪኝ እያለች፣ ያዙኝ ልቀቁኝ እያለች ነው። ጽናትም ተናዳለች። እነዛ ሁለት ሰዎች ተገኙ በመባሉ ሰው ያመጣች መስሏት ሌላ ውስጥ ገብታለች። ጽናት መታ መሟን ምንም ማመን መቀበል አልቻለችም። ግቢ ላይ ሄዳ እየጠረገች ነበርና ኪራ መጣ። አንቺ ደህና ነሽ ወይ? ምን ሆነሽ ነው የኔ ፍቅር፣ ፊትሽ ግን ልክ አይደለም ይላታል። እኔ ደህና ነኝ ግን ከማን ጋር ስታወራ ነበር ስትለውም፣ ሁለት ሰዎች ማታ ሌባ መጥቶ ነበረ እነሱ ግን ከቤት የሰረቃችሁ ነገር አለ የተሰረቃችሁት ነገር አለ ወይ አለኝት ይላታል። እሷም ሁለት ሰዎች በማለት ሌላ ውስጥ ገባች። ግን ማታ እነግርሃለሁ ያልሽኝ ነገር ምንድን ነው? እስኪ ንገሪኝ። አይ ተወው በቃ በኋላ ይደርሳል፣ በማለት እሱ ሸኝተዋለች። ግን ደህና ነሽ ሲላትም፣ አዎ ደህና ነኝ ትለዋለች። ግን ከሄደ በኋላ እሷ ጥያቄ ፈጥሮባታል። የቤቲ መታመም ለምንድን ነው አምኜ የማልቀበለው? ፈጣሪ ሆይ ባክህን እርደኝ፣ የሰው ሰው እንዳልጎዳ እባክህን እርደኝ። የቤቲን መታመም አምኜ መቀበል አልቻልኩም በማለት ራሷንም ጠይቃለች። ማታ እነዛ ሌቦች ሌባ ካልሆኑ በስተቀር እንዴት እሷ ሊያግዟት ይችላሉ? በማለትም ጥያቄ ወገብታለች። ድራማው ከዚ ጋር ተጠናቀቀ። አብራችሁ ስለነበራችሁ አመሰግናለሁኝ። እስከዛው ቸር ሰንብቱልኝ።